ሰላም እንዴት ናችሁ? ደህና ናቸው። ሶስት ወር የፈጀ ዕቃ ዛሬ ይዤላችሁ መጥቻለሁ። እኔንም ማናዶኛል እናንተም እንደሚያናድድ እርግጠኛ ነኝ። የሚሰራበት ቦታ በኮሊደር ምክንያት ፈረሰበት እና ወደ ውስጥ ገባ ብለው በአስቸኳይ እንትን እንዲሉ ተደርገው ተስተጓጓለ። ሶስት ወር ሙሉ ማለት ነው። ልጅቷ ሌላ ቦታ የለም ወይ? ፈርኒቸር ከሱ ውጭ አለችኝ፣ ሞልቷል። ከሁለት መቶ እስከ መቶ የሚሆኑ ፈርኒቸር ሰሪዎች አሉ። እኔ እጃ እኔ ስራ አያለው። እኔ ዝም ብዬ አላግበሰብስም። ገንዘብ ስለላክሽ ውጪ ስለተቀመጥሽ መተሽ አቶቅሽኝም ማለት አይደለም። ወይም ደግሞ ለተገጠመላቸው ባለቤትሽ ጎረቤት ይሄን ማቴሪያል ያዩታል። ስለዚህ እኔ ያንቺን አንድ ሳይሆን የምፈልገው ጎረቤቶችሽንና የባለቤትሽ ጓደኞች ያንቺን ጓደኞች እቃዬን አይተው እንዲያዙኝ ነው የምፈልገው። እኔ በአንድ ሰው ምክንያት እስከ አስር ደንበኛ ስለሚመጣልኝ የኔ ውድ፣ ሌላ ቦታ ለምን አላሰራሽም ብለሽ ቁጣ ቁጣ ብሎሽ ነበረ፣ ታገሽ እያልኩሽ ለዚህ ቃስል ነው። እዩት እንዴት እንደሰራልኝ አትጠይቆኝ። እጁ እጁ ይባረክ። እንዴት ጎበዝ ሰራተኛ እንደሆነ አትጠይቆኝ። ቁም ሳጥኔን አልጋ ይሄን እዩት። አልጋው ባለ አንድ ሼልፍ ነው እና ባለ አንድቺ ደረጅ ናት። የልጆች አልጋለች ሜትር ከሃያ ይሄ አጠገቤ ያለው ደግሞ ሜትር ከሀምሳ ነው ቁም ሳጥኑ ደግሞ ሜትር ከሰላሳ ነው እንዴት ውብ አድርጎ እንደሚሰራ አትጠይቁኝ ነገር ግን የቦታ እጦት ግራ ተጋብቷል እና ልጁ በጣም ጎበት ሰራተኛ ስለሆነ እኔ መርጫዬ ስለሆን እንጂ ፈርኒቸር ሰሪዎች ሞልተዋል ሌላው ደግሞ ዋጋ ለምን አትናገርም የምትሉኝ ሰዎች ዋጋ ምን አለ መሰላችሁ እናንተ በውስጥ እየገባችሁ እየተቆጣችሁ ነው እንዲያውም ስድብን ቢጤ እየቃጣችሁ ነው ለምን ብትሉኝ የዛሬ አመት አንድ አልጋ ሃያ አምስት ሺህ ብር ብዬ ፖስት ያደረኩትን ትመጣና በውስጥ መስመር ፎቶ አንስታው ይሄን አልጋ ፈልጋለሁ ትላለች። ዘንድሮ ደግሞ ሰላሳ አራት ሺህ ብር ነው ስንላት እንዴ ሚዲያ ላይ ሀያ አምስት ያለሽ በውስጥ ሲገባ ሰላሳ አራት ያለሽ፣ እንዴት እንዴት ነው ሂሳቡ? እንዴት አንድ አትሆኝም በሚዲያና በውስጥ እንደዚህ በቃ ስድብ ይቃጣቸዋል። እና እኔ ከዚህ በፊት ዋጋ እነግር ነበረ፣ የእያንዳንዱ እቃ ዋጋ እነግር ነበር። የሆነ ሰዓት ላይ ከሰዎች ጋር እንደዚህ አይነት ግጭት ውስጥ ስገባ ግን ዋጋ መጥቀስ አቆምኩኝ። የሚፈልጉትን ፎቶ ያንሱና የላኩልን፣ እኛ ደግሞ ዋጋ እንነግራቸዋለን። ዋጋ ቀን በቀን ልክ የእናንተ ዶላር ሪያል ድርሃም እንደሚጨምር ውላ እኛም አገር እቃ ይጨምራል። የእናንተ ብር ምንዛሪ ጨመረ ማለት እዚህ ኢትዮጵያ ውስጥ እቃ እንደጨመረ ቁጠሮት። በቃ ይሄ ነው ልዩ፣ እውነቴን ነው የምነግራችሁ። እና እንዲያው ለዛ ነው እኔ ዋጋ መጥቀስ በቃ ያቆምኩት። የእውነት ነው የምላችሁ እንጂ ምን ችግር አለ ዋጋ ብናገር። አሁን ይሄ አልጋ ሰላሳ አራት ሺህ ብርን ያሰራውላት ይሄ አልጋ ማለት ነው እዩት እንዴት እንደሚያምር ይሄ ደግሞ ቁም ሳጥን በኤች ዴፍ ነው የተሰራው ኤች ዴፍ ኤም ዴፍ አይደለም ኤች ዴፍ ነው የተሰራው ቁም ሳጥኑ 30 ሺህ ብር ነው የተሰራው በኤም ዴፍ ሲሆን ደግሞ እስከ 25 26 ሺህ ብር ገደማ ኤም ዴፍ ሲሆን ኤች ዴፍ ነው እንግዲህ እዩት ቁም ሳጥኑ እዩት ይሄ አልጋ 34 ሺህ ብር ነው ያሰራውት የልጆች አልጋለሁ ወደዛ ጋር ሀያ ሺ ብር ነው ያሰራሁት። እሺ አሁን ይሄ ማለት የዛሬ ዓመት በዚህ ዋጋ ይገኛል ማለት ነው አይደለም? እህቴ፣ ስለዚህ ለዛ ነው እኛ ዋጋ መጥቀስ ያቆም ነው። እና ጭነን መጥተናል። መጅሊስ ደግሞ እንደምታዩት አስር ካሬ ነው በተለካልን ልኬት ወይም በተነገረን ልኬት መሰረት ይዘን መጥተናል። ይሄ መጅሊስ በጣም የሚያምርና ውብ የሆነ የዘላለም ዕቃ ነው። ጨርቁ እኛ 950 መንገዛው ጨርቅ አለ 1200 ብር መንገዛው ጨርቅ አለ 600 ብር መንገዛው ጨርቅ አለ። ስለዚህ ይሄ ጨርቅ አንድ ሺ 200 ብር የተገዛ ጨርቅ ነው። በሜትር ነው መነግራችሁ እና ይሄ ማለት ቆንጆ ቆንጆ የሚባለው እንዲያውም ቀረጻው ስላላማረ ነው እኔ ማብራራላችሁ። ይሄ አንደኛ አረቢያን መጅሊስ ጨርቅ የሚባለው ነው። ለባለሙያ ወስዳችሁ የኔን እቃ የኔን ማቴሪያል ማሳየት ማስገምገም ትችላላችሁ። እኔ ዋጋ ምጠራው ዝም ብዬ አይደለም። እኔ ከእቃ አንጻር ነው ዋጋ የምጠራው። ቆንጆ ጋር ይዤ አቀርባለሁ፣ ቆንጆ ዋጋ ጠራለሁ። አለቀ። ለምለም ጋር ውድ ነው ብላችሁ ለምታሰሩ አይደ ነው፣ ሰው ወዶ ፈቅዶ መጥቶ አይቶ መርጦ ሱቄን በዚህ ሰራልኝ ብሎ ነው የሚሄደው። እኔ በፍራሽና ትራስ በሚመርት ጨርቅ አረቢያን መጅሊስ ሰርቼ አልወስድም፣ አልወስድም። በቃ ህሊናዬ እሺ አይለኝም፣ እና ያ ነው ልዩነቱ። ስለዚህ እኔ ስራ ስራ ወዳድ ነኝ። ስራ ወዳለው ስራ መስራት ምንም አይደክመኝም። ነገር ግን እቃሽ ውድ ነው የምትሉ ሰዎች ካላችሁ እኔ እቃ ዋጋ የምጠራው ማቴሪያል ይዤ ቀርቤ እንጂ ዝም ብሎ ዝባዝንኪውን አግበስብሼ አይደለም። ስለዚህ እኔ ላይቭም ላይ አሳያለው። የጨርቅ አይነት አለ፣ የመዝሊፍ ጨርቅ ይለያል። በፍራሽ ትራስ የምናመርተው ጨርቅ ለመጅሊስ አይመርትም። ደረጃ አላቸው እስከ የመጅሊስ ጨርቅ እስከ አራት ደረጃ አለው። ይሄ አሁን ደረጃ አንድ የሚባለው ጨርቅ ነው። ለማንም ባለሙያ ወስዳችሁ ብታሳዩ ይነገራቸዋል። ይሄ መሀል መሀሉ ይሄ ብልጭልጭ የሚያብረቀርቅ ረጋፊ አይደለም፣ ንጹህ ጨርቅ ነው። ማቴሪያሉ ስቶኮ ማቴሪያል ይባላል። ማሳየት ነው፣ ቼክ ማስደረግ ነው። ስለዚህ እያያችሁ ስለምታዙኝ ምርጫችሁ ስለምታደርጉኝ አመሰግናለሁ። እኔ እንደዚህ በሚዲያ በኮንፊደንስ የምናገረው ማንም እንደማይወቅሰኝ ስለማውቅ ነው። እንደማይወቅሰኝ ማንም ማንም ደፍሮ እንደማይናገረኝ ለምን እንደሆነ ታውቃላችሁ? እቃ ይዤ ስለምቀርብ። አሁን በዚህ መጅሊስ አንድ ሰው አይወቅሰኝም። ለምን? እቃውን ያውቁታላ፣ ጨርቁን ያውቁታል፣ ቦንድዱን ያውቁታል፣ ዲዛይኑን ያውቁታል። ስለዚህ ማንም አያውቅሰኝም ማለት ነው። ለዛ ነው እኔ ደፍሬ የምናገረው። እና ይሄ ይመስላል ማለት ነው። ምንጣፍ አልታዘዝኩኝም፣ ያው የአቅም ጉዳይ ነው። ቀስ ብላ ደግሞ የሚመሳሰል ነገር ፍክት ያለ እርሳስ ከለር፣ ነጣ ያለ ቤጅ ከለር ትገዛለች። እስከዛ ቤት ውስጥ ያለ ምንጣፍ ካለሽ ብያት፣ እሱን ሊያመጡልኝ ሄደዋል። እንዲህ በመላ አቃበ ሴራሚኩ ከሚሆን መሀል ላይ የሆነች ምንጣፍ ጣል ልብደት ተደረገ። ነገር ግን ከዚህ መጅልስ ጋር የሚሄደው ቤዥ ከለር፣ ስኳር ከለር ይሄ ነጣ ያለ መንጣፍ ቢሆን መጅሊሱን ጎላ አድርጎ ያወጣዋል። ለምሳሌ እንደ መጋረጃ አይነቱ ከለር ምንጣፍ ቢኖር ማለት ነው። ይሄን ይመስላል ማለት ነው። ጓደኞቼ እንግዲህ አመሰግናለሁ። እያያችሁም ስለምታዙን ከልብ እናመሰግናለን። ምርጫችሁ ስላደረጋችሁንም እናመሰግናለን እና የተንቢሱ ቅነን እና ሀሳብ አስተያየታችሁን እንቀበላለን። እየወቀሳችሁንም ያላችሁ ሰዎች እንዲሁም በሚዲያ ወተን ወቀሳችሁን ሰምተን ዝማንልም በሚዲያም እየወጣን እየተናገረ ነው ማለት ነው። አስተካክሉ ስትወቅሱ አይነት አለው። የሚሰራ ሰው ብዙ ቢሳሳትም፣ ነገር ግን የማስተካከል አቅም አለው። ስለዚህ ችግሩን መንገር እንጂ ስድብ ጥሩ አይደለም። እና ይሄ ይመስላል። እኔ ደግሞ አንድም ከስተመር እንዲከፋብኝ አልፈልግም። የቻልኩትን ያህል ወገቤ እስኪንቀጠቀጥ እኔ እየሰራሁኝ ነው። እጅ ቆዳ እስኪላጥ ድረስ በቃ እኔ ስራ ስለምወድ ነው ያንን የማደርገው እና ይሄ ማለት አሁን ለምሳሌ ነገ ይወጣል ተብላችሁ ካልወጣ በቤንዝል ምክንያት ነው። አሁን ኢትዮጵያ ውስጥ ቤንዝል የለም። ለምሳሌ አረቀጥ የሚጫነቃ ነበረኝ። አረቀጥ የሚጫነቃ አለ እግዚአብሔር። አይሱዚዩ ከቆመ ስንተኛ ቆንዶታ? ሶስተኛ ቀን አለፈው። ቤንዝል አቶ ማለት ነው እና ይሄ ይመስላል ገባችሁ? አንዳንዴ በእንደዚህ አይነት ችግር ሲገጥም ቁጣቁጣ አይበላችሁ፣ ያለውን ነገር ለመረዳት ሞክሩ። ኢትዮጵያ ውስጥ የትግል ኑሮ ነው የምንኖረው። እንዲሁ እንስራ ስራ አንፍታ አንንዘላዘል በየሚዲያው ብለን ነው ወደ ስራ የገባ ነው እንጂ። እውነቴን ነው የምላችሁ እኔ እንደዚህ ከምለፋውና ከማገኘው ይልቅ በአንድ ቪዲዮ ቀለል አድርጌ 15 ደቂቃ ብቀርጽ የማገኘው ይበልጣል። እውነቴን ነው የምነግራችሁ፣ 15 ደቂቃ ቀለል አድርጌ የምቀርጸው ቪዲዮ ብር ይበልጣል እንዲህ ለፍቼ ከማገኘው ይልቅ እኔ ግን ስራ ወዳድ ስለሆንኩኝ ነው። መጅልሱ ይሄ ይመስላል። ቀርበን በካሜራ ስታዩት ይሄ ይመስላል እና የሆነ ቡኒ ያለ ይመስላል እንጂ በጣም በጣም የሚያምር ነው። ይሄ ደግሞ የሚረግፈው ብልጭ ልጭ አይደለም፣ ጨርቁ ነው። ስቶኮ ጨርቅ ነው። ጨርቅ ነው እንጂ ብልጭ ልጭ አይደለም። ይሄ እጅ ላይ የሚረግፈው አይደለም፣ የተጣበቀ የተለጠፈ ብልጭ ልጭ አይደለም። ጨርቁ ራሱ ማቴሪያሉ ነው። ቅርብ አድርጌ የማሳያችሁ እንድታውቁት ነው። ጨርቅ ነው ይሄ። እና ይሄ ይመስላል ማለት ነው። ይደከመኛል መሰላችሁም? ያለ ትንፋሽ ይሁሉ። በዜሮ ዘጠኝ አስራ ሶስት ሰላሳ አንድ አርባ ሁለት ደውሉልን እንቀበላለን ትእዛዝ። ቻው እንዴ፣ ተመስገን።